መድኃኒቱን አንዴ ከጀመርኩ ስለማይቋረጥ መውሰድ አልፈልግም የሚል ታካሚ በተደጋጋሚ አጋጥሟል። ስለዚህ ጉዳይ እንድንነጋገር ነው ዛሬ መጣሁት። ብዙውን ጊዜ እንደዚህ የሚሉ ታካሚዎች ይኖራሉ። ዕድሜ ልክ የሚወሰድ መድኃኒት ነው፣ አንዴ ከተጀመረ አይቋረጥም። እንደዛ በሚል ምክንያት መድኃኒቱን ለመጀመር ፈቃደኛ አይሆኑም። ግን ደግሞ አንድ መረዳት ያለብን ነገር አንድ ሐኪም አንድ ዶክተር መድኃኒት እንዲጀምር ሲያዝ በመጀመሪያው መረዳት ያለበት ከመድኃኒት ውጪ ያለው የሚመጣው ችግርና መድኃኒቱ የሚያመጣው ሳይድ ኢፌክት ከሁለቱ የቱ ከባድ ነው፣ የቱ ይጎዳል በሚል አውትዌይ ተደርጎ ነው እዚህ። ያ መድኃኒት በመጀመሩ የሚገኘው ጥቅም እድሜ ልክ ወይ ደግሞ ሳይቋረጥ በመወሰዱ ከሚያመጣው ጉዳት የተሻለ ነው ተብሎ ስለሚታመን ነው እዚህ። አንዳንድ ጊዜ ደግሞ እነዛ መድኃኒቶች አይቋረጡም ተብለው ራሱ የሚታሰቡት መድኃኒቶች በጊዜ ሂደት መሻሻል ካለ የሚቋረጡ ሊሆኑ ይችላሉ። ለምሳሌ ደም ግፊት እና የስኳር መድኃኒት ብዙ ሰው ሊጀምር ፈቃደኛ አይሆንም። በስፖርት አስተካክለዋለሁ አመጋገቤን አስተካክላለሁ ይላል ግን ሁሌም ወደ መድኃኒት ከመሄዱ በፊት የመጀመሪያው እርምጃ በሐኪም በኩል የሚደረገው ያ መጠኑ ታይቶ በእንቅስቃሴ በአመጋገብ ላይፍስታይል ሞዲፋይ በማድረግ ሚስተካከል ከሆኑ ሐኪምም ወደ መድኒት እንድትሄዱ አይገፋፋ ግን ደግሞ ያለበት ደረጃ በእንቅስቃሴና በአመጋገብ ላይፍ ስታይል በመቀየር የማይስተካከል ከሆነ ግዴታ መድኃኒቱ መጀመር አስፈላጊ ሆኖ ይገኛል። ምክንያቱም ያ ካልተጀመረ በሕመሙ ምክንያት የሚመጣው ኮምፕሊኬሽን ይበልጥ ጉዳት ያደርሳል ተብሎ ስለሚታመን ነው። ለዚህ እስቲ በዚህ ላይ ደግሞ ያላችሁን ሀሳብ ያላችሁን ጥያቄ በኮሜንት ሴክሽን ላይ ጻፉልንና ይበልጥ እንወያይበት። አመሰግናል